ነገር ብዬ ሳልከራከር አልገዛም ነበር። እና ወንድሞቼ ምን ይሉኝ ነበር፣ እቃ ስትገዢ መጨረሻው አትበይ። ምክንያቱም ደግመሽ ስትመጪ ጨምሮ ነው የሚጠብቅሽ። ይዘሽ መሮጥ ነው ምናምን ነገር። በራችን ውስጥ የአባይን ልጅ ውሃ ጠማው አሁን ነው የሚባለው ማለት ነው አገራችን ላይ እየተመረተ አታማሬ አትበሉኝ። በቃ ያለውበት ነው የምናገረው። ሰላሙ አለይኩም ወራህመቱላሁ ወበረካቱ። ውድና የተከበራችሁ የሰሙ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ስለምሰጡኝ ማንኛውም አስተያየት ስለምታደርጉልኝ ሰብስክራይብ እጅግ በጣም አድርጌ ያመሰግናለሁ። እንዲሁም ደግሞ 50 ሺ ሰብስክራይብ ረመዳን እስኪወጣ ድረስ አትረሳሙ አይደለም። እና በጣም እያበረታታችኝ ነው እና ከልብ ከልብ ነው የማመሰግን ነው። አለ ያክብርልኝ። ሲቀጥል ደግሞ ባለፈው በሰራውት ቪዲዮ ላይ አብዛኞቻችሁ እኔ ከጠበኩት በላይ ነው እና ኑሮ ተወዷል ምናምን ነገር ብዬ ሳማርር አታማርሪ፣ አሪፍ ነው ምናምን የገዛሽው ምናምን ነገር ብላችሁኛል። እና በነገራችን ላይ ዝናቡ ጀመረ እና ምን መሰላችሁ ሲስተር እራሱ አብዛኛው ጊዜ ጸጉር ማስጃ ለምን አልገዛም የገዛውበትን ዋጋ ነግራት አለው ምናምን ነገር ማለት ነውና፣ በእሷ ደግሞ ደስ የሚለው ባህሪዋ ለምሳሌ እዚህ አንድ ሺ ብር ገዛውኝ ምናምን ነገር ብላ የኩዌት እኮ አምስት ብር ወይ ደግሞ አስር ብር ማለት ናት ብላ በጣም ቀለል ታደርጋታለች። እኔ የመጣው አካባቢ ከዚህ የበለጠ ኑሮ አሪፍ ነበረ ማለት አሁን በጣም ተወዷል። እኔ ከመጣሁበት ጊዜ አንፃር ማለት ነው። ግን ያኔ የምርጥ እውነት ለመናገር በጣም ከብዶኝ ነበርና ትዝ ይለኛል። ከወንድሞቼ ጋር ሆኜ ምናምን እቃ ልገዛ ስወጣ ከራከር ነበርና፣ መጨረሻ እና መጨረሻው ምናምን ነገር ብዬ ሳልከራከር አልገዛም ነበርና። ወንድሞቼ ምን ይሉኝ ነበር? እቃ ስትገዢ መጨረሻ አትበይ፣ ምክንያቱም ደግመሽ ስትመጪ ጨምሮ ነው የሚጠብቅሽ፣ ይዘሽ መሮጥ ነው ምናምን ነገር ብለው ያስፈራሮኝ ነበር ማለት ነው። እና እናንተ እውነት ለመናገር በጣም ለምዳችሁታል፣ ምክንያቱም አሁን ላይ ስለ ኢትዮጵያ ኑሮ በጣም ሚዲያ ላይ እየተሰራ ስለሆነ ብትመጡም አይከብዳችሁም ብዬ አስባለሁ። ግን እኔ መጣው ጊዜ እውነት ለመናገር በጣም ከብዶኝ ነበረ። እኔ የነበርኩ ጊዜ እኮ እንደዚህ ነበር። አሁን እንዴት በዚህ ልክ ጨመረ ምናምን እያልኩኝ በጣም በቃ እጋተት ነበረ ከኑሮ ጋር ማለት ነው። ግን አልሐምዱሊላ አሁን በጣም ለምጃለው። ምናምን ነገር ከሰው እኩል ገዝቼ እየሮጥኩ ነው። መጨረሻው ምናምን ነገር እንኳን አልልም ማለት ነው። ለማንኛውም ዛሬ የባለፈ በስድስት ሺህ ብር የገዛሁትን እቃ አሳዮቻችሁ ነበር። አልፍ ገዝተሻል ምናምን ነገር ብላችሁኛል። ዛሬ ደግሞ አንዲት እህቴ በአራት ሺህ ብር ያው ረመዳን እያለቀም ስለሆነ በአራት ሺህ ብር ግዥልኝ ብላኛለች። ለቤተሰቦቿ እሷም ለወንድሟ ነው። ስለዚህ ሄደን የአራት ሺህ ብር አሁን ብቻ ዝናብ መጥቷል። ዝናብ እስከሚያባራ ጠብቄ ምናምን ነገር እንደ ባለፈውም ተከራክሬ ምናምን ነገር የአራት ሺ ብር አራት ሺ ብር ምን ሊገዛ ይችላል? ወይም በአራት ሺ ብር ምን ሊገዛ ይችላለሁ የሚለው ነገር አሳያችኋለሁ። በዚህ ዙሪያ በነገራችን ላይ የቤት እቃዎች አሁን ለምሳሌ ወደ ክፍለ ሀገር እንዲሄድላችሁ በተለይ ላመት ባል አሁን ለአረፋ ምናምን ነገር የቤት እቃ ምናምን ነገር እንዲሄድላችሁ የምትፈልጉት ነገር ካለ ካሁን በኋላ በዚህ ዙሪያ በደንብ እሰራለሁ። ስለዚህ ልታዙኝ ትችላላችሁ። እንዳልኳችሁ ወስጄ ለቤተሰቦቻችሁ ሰርፕራይዝ ላደርግላችሁ እችላለሁ ማለት ነው። ማንኛውም ነገር ልብስ ሊሆን፣ ለቤት ለልጆቻችሁ ልብስ ሊሆን ይችላል ምናምን ነገር ማለት ነው። እና የገዛውበትንም ዋጋ እየነገርኳችሁ፣ በዛውን ኑሮንም እየለመዳችሁ፣ ቤተሰቦቻችሁንም ሰርፕራይዝ እያደረጋችሁ፣ በዚህ ጉዳይ ላይ አብረን እንሰራለን። ግን አሁን ያው እንደነገርኳችሁ ይህን አራት ሺ ብር ይዤ ዛሬ ምን ልገዛ እንደምችል አሳያችኋለሁ። ቪዲዮን ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ዩቱበር የሆናችሁ ደግሞ ሼር አድርጉት ቪዲዮውንና በደንብ እንዲታይ ስሙኝማ፣ በቃ ከዝናብ ጋራ ግብ ግብ እየፈጠርኩ ነው ያለሁት። በነገራችን ላይ አሁን ሊሄድ ነው አፍጥር ስ አዳርሰዋል። እና ዝናቡ ትንሽ ዘንቦ አባርተዋል። ድጋሜ ለመዝነብም ደግሞ እያሰበ ነው። ሲቀጥል ደግሞ አራት ሺ ብር ያልኳችሁ የነበረው አምስት ሺ አድርጌዋለሁ ምክንያቱም ግዢ ያለችኝና ብሩ አልተመጣጠነልኝም። ስለዚህ አንድ ሺ ብር ጨምሬያለሁ ማለት ነው እና አሁን ማሳያችሁ የአምስት ሺህ ብር እቃ ነው ማለት ነው ከባለፈው ምንም ማለት የጨመረም ነገር የለም የቀነሰም ነገር የለም ትንሽ ይሄ ዘይት ነበረ ባለፈው አንድ ሺ አራት መቶ አምሳ ነበር አይደለ? የገዛውት አሁን ደግሞ አንድ ሺ አምስት መቶ ገዛውት ማለት ነው። አምሳ ብር ጨመረ። በቀደም ደግሞ የዚህን የሩዝ ዋጋ አነገርሽንም የሚል ኮሜንት አንድ አይቻለው መሰለኝ፣ እና አነገርኳቸውም። እንደ ይሄ ዘጠኝ መቶ ብር ነው፣ አምስት ኪሎ ነው፣ የውጭ ሩዝ ነው፣ አሪፍ ነው። የሀገር ውስጡ መቶ ኪሎ መቶ መቶ ሀያ ብር ነው ያለችኝ። ያው መቶ ሀያ ብር ነው ኪሎ ማለት ነው። ያኛው ደግሞ በስመቲ ሆኖ ያው በስመቲ ይባላል እንጂ እንደ ውጭ አይደለም። በነገራችን ላይ ሩዝ ምንም ነው፣ በቃ የማይመጣላችሁ የውጭን አይታችሁ የዚህ ሀገር ማለት ነው። እና እሱ በኪሎ የሚገዛው የውጭ ተብሎ የሚገዛው በስመቲ የሚባለው እንጂ ሆኖ ሳይሆን የሚባለው ልበላችሁ እና እሱ አንድ ሺህ ዘጠኝ መቶ ሶሪ መቶ ዘጠና አምስት ብር ነው ማለት ነው። ኪሎ አንድ ኪሎ ነው የምላችሁ። ከዚያ ይኸውላችሁ ሦስት ኪሎ ዱቄት ገዝቻለሁ እዚህ ጋራ ሌላኛው ደግሞ እዚህ ጋር የምንገዛው መሰላችሁ። ይህ የማይቀር ነው በርበሬና ሽሮ ባለፈውም እንደገዛውት ማለት ነው። በነገራችን ላይ ይሄ በርበሬና ሽሮ እኔ እንጃ ምናልባት ኢትዮጵያ ሆናችሁ ባለሱቅ የሆናችሁ ሰዎች ብትወስዱት በጣም አሪፍ ነው ብዬ አስባለሁ። ምክንያቱም እኔ የከፍለኝ አይደለም፣ ግን በጣም ስለምወደው በጣም ጎበዝ ቤት ውስጥ ነው የምታዘጋጀው፣ እና በጣም ጎበዝ ናት። እና በቃ በጣም ነው የሚጣፍጠው። በነገራችን ነበር በሬው አያቃጥልም። በጣም በቃ ደስ ነው የሚለው። ሽሮ ደግሞ የቤት ሽሮ በሉት በቃ እና ቆንጆ ነው በጣም ይሄ ኪሎ ሁለት ከሀምሳ ነው። ኪሎ ሁለት ከሀምሳ ነው ይሄ ይሄ ሁለት ከ50 ነው። አምስት ከ50 ነው የሚሸጠው። ስለዚህ አይደለም ሁለት ከ75 ነው ሩቡ ግማሹ ማለት ነው። እና በጣም አሪፍ ነው። ወላሂ ባለሱቅ የሆናችሁ ሰዎች ኑስራ ነው የሚለው፣ እና ብትወስዱ፣ ምክንያቱም ጀማሪ ናት እንጂ እንትን ያለች ቢሆን በጣም ሰው የሚፈልገው ነው ብዬ ነው የማስበው። እና በጣም ቆንጆ ነው። ሌላ ደግሞ ሶስት ፓስታ ያው ፓስታ ገዝቻለሁ፣ ሶስት ፓስታ ገዝቻለሁ በ99 ብር ማለት ነው። አልጨመረም፣ ያው ነው በባለፈው ነው ያለው። ሌላኛው ምስር ነው። ምስር አንድ ኪሎ የገዛሁት ምክንያቱም ብሩ ትንሽ ስለሆነ አንስ አንስ አድርጌ የገዛሁት እሷም እንደዛው ስላለች ማለት ነው። ያው ነው መቶ ሁለት መቶ ሰማኒያ ነው ያልኳችሁ መቶ ብር ነበር በነገራችን ላይ አላ ይስተር እንግዲህ ሌላኛው ደግሞ ተማሪ ልጅ ስላላቸው ለዛ ብዬ መኮሮኒ ፓስታ ምናምን በርከት ነው ያደረግኩት። መኮሮኒ ሶስት ኪሎ መቶ ሀያ ሀያ ብር ያው ነው፣ ከባለፈው ምንም የጨመረ ነገር የለም ማለት ነው። ይሄም ፒኪን ፓውደር ስልሳ ብር አልጨመረም። ቡና ዘጠኝ መቶ ብር ምንም ነገር የሌለው ማለት ነው። እና መቶ ብር ነው። ከ5000 ብር በላይ ራሱ ያስጨምረኛል። ምክንያቱ ሲደመር እንደዛ አይደለም የሚመጣው ማለት ነው። ለማንኛውም ቡና 900 ብር ነው የተባልኩት ድግዛው ልግዛ አላቅ ግን ያው ጣይቀት ጋዛው ብያቸው ነው ማለት ነውና ብር ነው የተባልኩት። ባለፈው ስንት ነበር የገዛውት? 8 ከ20 አሁን ደግሞ መቶ ብር ነው የተባልኩት፣ ግን ላይ ከቡና ቡና ይለያያል። ያው ነው የባለፈውም። ይሄ ምንም የሚለየው ነገር የለም አንድ ናቸው። ያው ጨምሮ ነው እንጂ ማለት ነው። ቡና እየቀነሰልን አይደለም። እባካችሁን ቡና፣ የጅማ ሰዎች እባካችን፣ ሀገራችን ውስጥ የአባይን ልጅ ውሃ ጠማው አሁን ነው የሚባለው ማለት ነው። ሀገራችን ላይ እየተመረተ ቡና በዚህ ልክ መግዛት ፌር አይደለም የምር ማለት ነው። ምን እየሆነ እንደሆነ አላቅም። ቡና በጣም እየተወደደ ነው ያለው እና ዘይት ማለት ነው አታማሪ አትበሉኝ በቃ ያለውበት ነው ምናገረው ለማንኛውም እና የኔ ቆንጆች እንደዚህ መስል ነበረ እስካሁን የገዛዋቸውን አሳይቻችኋለሁ ስለዚህ አትፍሩ ጎበዞችና ኑሮ አልተወደደ ምናም ነገር እያላችሁኝ ነው ጥሩ ነው፣ ወላሂ መታችሁ እንትን ባለ ማለታችሁ ምናምን ነገር ነገሮችን አክሴፕት በማድረጋችሁ ምናምን አበረታታለሁ። እና ልክ እንደ ዶላር ማስቤዛም የጨመረውና የቀነሰውን የቀነሰው እንቃሁን በኋላ እናወራለን። ለማንኛውም ቪዲዮን ላይክ አድርጉ። ስሪ ከሰራሽ እናበረታታሻለን እንዳላችሁኝ አበረታቱኝ። ምክንያቱም አሁን ላይ ወጥሬ እየሰራው ነው ማለት ነው፣ መስራት ፈልጋለው ከሰራው አይቀር ስለዚህ፣ ብታበረታቱኝ ምናምን፣ ላይክ፣ ሼር፣ ኮፒ ሊንክ እንደ ቲክቶክ ማለት ነው ልበላችሁ። ደስ ይለኛል። ለማንኛውም ወሰላሙ አለይኩም ወራህመቱላሂ በረካቱ